የመጀር ጀነራል ክቡር ደጃዝማች በየነመርድ የአርበኝነት ታሪክ። ደጃዝማች በየነ መርድ በሰሜን ሸዋ በ1889 ዓ.ም እንደተወለዱ ይገመታል። ደጃዝማች በየነመርድ የደጃዝማች መርድ ልጅ ናቸው። ደጃዝማች በየነመርድ የቀዳማዊ ኃይለ ሥላሴን ልጅ ልልት ሮማን ወርቅን አግብተዋል። ደጃዝማች በየነ አብዛኛውን ጊዜያቸውን የባሌ ጠቅላይ ግዛት ሹም ሆነው አገልግለዋል። በ1947 ዓ.ም የገሙ ጎፋ ጠቅላይ ግዛት ሹም ሆነው አገልግለዋል። የደጃዝማች በየነ መርድ የአርበኝነት ተጋድሎ በሜጀር ጀነራል በየነ መርድ የበላይ የጦር አዛዥነት ስር ተመድበው የነበሩት የጦር አለቆችና የሚያዙት ጦር የሚከተለው ነበር። አንደኛ የባሌ ጦር በራሳቸው በደጃ አዝማች በየነ መርድ መሪነት፣ ሁለተኛ የክብር ዘበኛ ጦር በኮሎኔል በኋላም ብርጋዴር ጄነራል አስፋ ወልደ ጊዮርጊስ መሪነት፣ ሶስተኛ የጉማይ ጦር በፊታውራሪ አጥናፍ ሰገድ ወልደ ጊዮርጊስ አዝማችነት፣ አራተኛ የኤርትራ ተወላጆች ከጠላት ከርተው ከተመለሱ በኋላ ሁለት ሻለቃ ጦር የሚሆን ስልጠና ወስዶ በስመጥር ጀግኖች በደቀኛ አዝማች ሰላማና በቀኛ አዝማች አስፋ ባህታ መሪነት የኢጣሊያ ፋሽስት ጦር በታንክና በናፓል ቦምብ እየታገዘ ሰሰበኒ ገርሎ ግቢ እና ቆራሄ የተባሉ ቦታዎችን ከያዘ በኋላ ጦርነቱን ወደፊት ለመቀጠል ይዘጋጅ ነበር። ከመቃዲሾ ወደ አዲስ አበባ የሚያስመጣው መንገድ በሁለት አቅጣጫ ነው። አንደኛው መንገድ ከመቃዲሾ በበለድወይን በቆራሄ በደጋሃቡር በጅጅጋ ባህር አድርጎ አዲስ አበባ የሚያደርሰው ሲሆን ሁለተኛው መንገድ ከመቃዲሾ በባይደዋ በሉክ በዶሎ በነገሌ በይርጋለም በሞጆ አድርጎ አዲስ አበባ የሚያደርሰው መንገድ ነው። የግራዚያኒ ጦር ዋና ዕቅዱ በቆራሄና በደጋሀቡር በኩል አልፎ ሀረርጌን ለመያዝ ነው። ሆኖም የጠላት ጦር ወደ ጅጅጋ በሚያመራበት ጊዜ በጀርባው አልፎ የራስ ደስታ ጦር ሶማሊያን እንዳይወርበት ስለዘጋ ግራዚያኒ በሶማሊያ የሚገኘውን አንድ መቶ ሺህ ጦር ስለማይበቃኝ ተጨማሪ ጦር ይላክልኝ እያለ ለሙሶሎኒ እና ለጀነራል ባዶሊዮ ቴሌግራም መላኩን ተያይዞታል። ግራዚያኒም በሞቃዲሾ መንደሮች ሁሉ የሶማሊያ ነዋሪዎችን በዋጅ አሰብስቦ ይውላችሁ፣ ኢትዮጵያውያን ሶማሊያ ለመውረር ተሰልፈዋል። እኛ በጦርነቱ ብንሸነፍ በመርከባችን ተሳፍረን ወደ ሀገራችን እንመለሳለን። እናንተ ግን የምትሄዱበት ስፍራ ስለሌላችሁ ኢትዮጵያውያን የሴቶቻችሁን ጡት እየቆረጡ ይበሉታል። ምግባቸውም የሰው ስጋ ነው። ስለዚህ ነጋዴ ነኝ፣ ገበሬ ነኝ ሳትሉ ኢትዮጵያውያንን መዋጋት አለባችሁ በማለት የውሸት ፕሮፓጋንዳ ሲነዛላቸው እውነት መስሏቸው ለውጊያ ተሰለፉ። በዚህን ወቅት ነው እንግዲህ የባሌ አገረ ገዥ የነበሩት ክቡር ደጃዝማች በየነ መርድ አራት ሺህ ጠንካራ እና የሰለጠነ ጦራቸውን አሰልፈው ከግኒር የዋቢ ሸበሌን ወንዝ ተከትለው መጓዝ የጀመሩት። የበየነ መርድ ሰራዊት የሸበሌ ወንዝ ዳርቻ ለጉዞ አመቺ በመሆኑ በፍጥነት ወደፊት መጓዝ ችለዋል። ከኢጣሊያ ወገን የተሰለፈው የሶማሌ ተወላጅ የነበረው ወሎል ጂሌ ቁጥራቸው አንድ ሺህ የሚደርሱ የሶማሊያ ወታደሮችንና የራሱን ሰዎች ይዞ በጥቂቶች የኢጣሊያ ወታደሮች መሪነት እየታገዘ በድምሩ ሰባት ሺህ ወታደሮችን በመያዝ ወደፊት ጉዞን ቀጥሏል። ወሎል ጂሌም የእግረኛ ወታደሮችን አሰልፎ የደጃዝማች በየነ መርድን ጦር ለመቅጠም ስለፈራ ውጊያውን ወዲያውኑ እንደጀመረ ብዙ የኢጣሊያ አውሮፕላኖች መጥተው መተው እንዲረዱት ለግራዚያን መልእክት ላከ። የክቡር ደጃዝማች በየነ መርድ ወታደሮችና የራስ ደስታ ዳምጠው ጦር በጋራ ለጦርነቱ ተሰልፈዋል። ከዚያም ታህሳስ 17 ቀን 1928 ዓ.ም ተመረጠ። በወሎል ጅሌ የእግረኛ ወታደሮችና በኢትዮጵያውያን ወታደሮች መካከል ጦርነቱ ተጀመረ። ጦርነቱም በመፋፋም ላይ ሳለ ግራዚያኒ ከሞቃዲሾ የላካቸው 19 ቦምብ ጣይ የጠላት አውሮፕላኖች ደርሰው 7 ቶን ክብደት ያለውንና ተቀጣጣይ የሆነውን የሙስታርድ ጋዝ ቦምብ በኢትዮጵያውያን ተዋጊዎች ላይ አዘነቡበት። አውሮፕላኖችም ለመምታት እንዲመቻቸው ዝቅ ብለው ይበሩ ስለነበር ከ19ኙ ቦምብ አይሮፕላኖች ውስጥ 18ቱ የኢትዮጵያ ወታደሮች በመትረየስ ተኩሰው ሲመቷቸው ወዲያውኑ ወደ መጡበት ሲመለሱ፣ አንዱ አይሮፕላን ግን ወድቆ ተከሰከሰ። በጦርነቱም ወቅት ከወሎል ጂሪ ወታደሮች ውስጥ 300 ሰማሪዎች ከርተው ከኢትዮጵያውያን ወታደሮች ጋር ሲቀላቀሉ፣ ወሎል ጂሪም ወደኋላ አፈግፍጎ ተመለሰ። ከሁለቱም ወገን በርካታ ሙስና ቁስለኛ ተመዝግቧል። እውቁ ተዋጊ አርበኛና የጦሩ ጠቅላይ አዛዥ ክቡር ደጃዝማች በየነ መርድ ከሚመሯቸው አጋር የጦር አለቆች ቀኛዝማች ሰለባና፣ ቀኛዝማች አስፋ ባህታ ጋር በመሆን ከጠላት ጋር እየተዋጉ ሳለ በጦር ሜዳ ተመተው ወደቁ። የባሌ ገዢ የነበሩት ደጃዝማች በየነመርድ በደቡብ ግንባር ከጠላት ጋር በሚፋለሙበት ወቅት ባለቤታቸው ልልት ሮማን ወርቅ ኃይለሥላሴ ባለቤታቸው ደጃዝማች በየነ መርድ በሞት እስከተለዩቸው ድረስ አብሯቸው ነበሩ። ልልት ሮማን ወርቅ ባለቤታቸው ከሞቱ በኋላ ራስ ደስታ ዳምጠውን ተከትለው ሄደዋል። በኋላም ራስ ደስታ ዳምጠው በአካባቢው ባንዳዎች ጠቋሚነት ለጠላት ተላልፈው ሲሰጡ ልልት ሮማን ወርቅም በጠላት ቁጥጥር ስሉ ነው በአዳሜት ሁሉ ከቆዩ በኋላ ወደ ኢጣሊያ ሀገር በግዞት ተልከዋል። የክቡር ደጃዝማች በየነ መርድ የጋብቻና የቤተሰብ ሁኔታ ልልት ሮማን ወርቅ ኃይለሥላሴ ከአባታቸው ቀዳማዊ ባለቤት ከነበሩት ከወይዘሮ አልታየች የተወለዱ የቀዳማዊ ኃይለሥላሴ የበኩር ልጅ ነበሩ። በእንግሊዘኛ የተጻፈው የንጉሰ ነገስቱ የህይወት ታሪክ ስለ ልዕልት ሮማን ወርቅም ሆነ ስለ ንጉሰ ነገስቱ የቀድሞ ጋብቻ ምንም የጠቀሰው ነገር የለም። ምንም እንኳን በዋናው የአማርኛ ቅጅ ቢጻፍም፣ የፋሽስት ጦር ሽንፈትን ተከትሎ ንጉሰ ነገስቱ ወደ መንበረ ንግስናቸው ከተመለሱ ከጥቂት ቀናት በኋላ የመጀመሪያ ሴት ልጃቸው ልዕልት ሮማን ወርቅ ወደ ኢጣሊያ ሀገር በምርኮ ከተወሰዱ በኋላ ቱሪን በሚገኘው አሲናራ እስር ቤት ውስጥ ከሌሎች ኢትዮጵያውያን ጋር ታስረው ነበር። በወቅቱ ልዕስቷ እስር ቤት ውስጥ ታመው ስለነበረ ማጊዮሬ በተሰኘው ሆስፒታል ውስጥ ሲታከሙ ቆይተው ጥቅምት 4 ቀን 1933 ዓ.ም ተመረጠ መሞታቸውን ንጉሰ ነገስቱ ሲሰሙ የተሰማቸውን መሪር ሀዘን መግለጫቸው ተመዝግቧል። በአሲናራ ከነበሩት እስረኞች መካከል አንዱ የነበሩት ባላምባራስ ማተመ ስላሴ ወልደ መስቀል በአማርኛ ጽፈው ባሳተሙት እጹብ ድንቅ በተሰኘው መጽሐፋቸው አጠቃላይ የተሰኙት ቁጥር ከአራት መቶ በላይ እንደነበረ ዘግበዋል። የልልት ሮማን ወርቅ እናት ስም በውል ባይታወቅም ወይዘሮ አልታየች የሚለው የምትጠቀምበት የቅጽል ስም ሊሆን እንደሚችል ይገመታል። የልልት ሮማን ወርቅ የእናት ስምን በተመለከተ ብላታ መርስዔ ኃዘን ወልደ ቂርቆስ ወይዘሮ ወይኒቱ አመዴ እንደሚባሉ ገልጸዋል። በንጉሠ ነገሥቱ ዘመን የቤተ መንግስት መኳንንት የነበሩና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስፍራ የሚሰጣቸው ታላቁ ሰው ብላታ መርስዔ ኃዘን ወልደ ቂርቆስ እንደሚገልጹት ከሆነ የልዕልት ሮማነወርቅ እናት ወይዘሮ ወይኒቱ አመዴ ሊቱ አመዴ ልጃቸው ሮማነወርቅ ከደጃዝማች በየነ መርድ ጋር ባደረጉት የሰርግ ስነ ስርዓት ላይ እንደተገኙ በመጽሐፋቸው ጠቅሰዋል። ክቡር ደጃዝማች በየነ መርድ ከባለቤታቸው ከልዕልት ሮማን ወርቅ አራት ወንድ ልጆችን አፍርተዋል። የልጆቻቸው ምስም ከተወለዱበት ዓመተ ምህረት ጋር እንደሚከተለው ይገለጻል። አንደኛ ጌታቸው በየነ በ1922 ዓመተ ምህረት ሁለተኛ ደጃዝማች መርድ በየነ በ1924 ዓመተ ምህረት ሶስተኛ ደጃዝማች ሳምሶን በየነ በ1926 ዓ.ም አራተኛ ልጅ ጌዲዮን በየነ በ1927 ዓ.ም። በኢጣሊያ ወረራ ወቅት በህይወት ከተረፉት የክቡር ደጃዝማች በየነ መርድ ልጆች መካከል ደጃዝማች መርድና ሳምሶን በየነ ብቻ ይገኙበታል። በ1933 ዓ.ም ኢትዮጵያ ከኢጣሊያ ወረራ ነፃ መውጣቷን ተከትሎ የክቡር ደጃዝማች በየነ መርድ አት ጣሊያኖች ከቀበሩበት መቃብር ወጥቶ አዲስ አበባ ወደሚገኘው ወደ ቅድስት ስላሴ ካቴድራል ተወስዶ ሥርዓተ ቀብሩ በክብር ተፈጽሟል። ፋስቲ ጣሊያ ኢትዮጵያን ለቆ ከወጣ በኋላ የልዕልት ሮማን ወርቅና የሁለቱን ታናናሽ ልጆቻቸውን አስክሬን ወደ ኢትዮጵያ ተመልሶ በአዲስ አበባ በመንበረ ፀባውት ቅዱስ ላሴ ካቴድራል በሚገኘው የንጉሠ ነገሥቱ ቤተሰብ መቃብር እንዲቀበር ታስቦ ነበር። ነገር ግን የታቀደው ሊሳካ ስላልቻለ ልዕልት ሮማን ወርቅ በኢጣሊያ ቱሪን ውስጥ የመታሰቢያ ሐውልት ተሰርቶ ከመጀር ጀነራል ደጃዝማች በየነ መርድ ከተወለደው ከጌታቸው በየነ ጋር አብረው ተቀብረዋል። ለመጀር ጀነራል ክቡር ደጃዝማች በየነ መርድ የተደረገ መታሰቢያ ለውድ አገራቸው ነፃነት መጠበቅ ለከፈሉት አኩሪ መስዋዕትነትና ለፈጸሙት ያበኝነት ተግባራቸው ሲባል መጀር ጀነራል ክቡር ደጃዝማች በየነ መርድ በአዲስ አበባ ውስጥ ለገሃር ከካቶሊክ መድኃኔዓለም ቤተክርስቲያን በስተጀርባ የሚገኝ አንድ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት እና በተጨማሪም ወሎ ሰፈር የሚገኝ አንድ መንገድ በስማቸው ተሰይሞላቸዋል።